ሰላም ጤና ይስጥልኝ ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። ኖላዊ ድራማ ክፍል ሀያ ስድስት ተለቀቀልኝ። እንግዲህ ኤልያስ እና ደላለው ታሪ አብረው እየሄዱ እያለ እናትህ እንዴት ናት? ስለ ሀማስ ያውቃሉ ወይ ብሎ ሲጠይቀው ለኤልያስ እራት ታቅም ይለዋለኝ። ስለዚህ ወደ አዲስ አበባ መምጣት ምንማቆም ማለት ነው ይለዋል። ኤልያስም አው አዲስ አበባ በስራ ምክንያት እቃ ለገዛ እንደመጣ ነው የምታቀው ይለወለኝ። ታሬም እናት ክርማዋሸት እኮ ከባድ ነገር ነው ሲለው ኤልያስም አው ግን ምን ይደረግ ያፈንዬ ነገር ሆኖብኝ ኮ ነው እያለ እያወራ ያለ ሀና በመሀል ስልክ ተደውልለት ና ኤልያስ፣ የት ነህ ስትለው ኤልያስ ምን ነው ሲላት ሀና ላገኝ ስትለው ከታሬ ጋር ሰፈር ውስጥ እየተንቀሳቀስን ነው ይላታለኝ። አናም ከስራ ስለ ከስራ ስለወጣው ባገኝህ ብዬ ነበረ ትለዋለች። ትለዋለች ኤልያስም በዚህ ሰዓት ከስራ ሲላት፣ አናም በጊዜ እጂ ብለው ፈቀዱልኝ፣ የማስቸግር ከሆነ ግን ይቅር፣ እነሱ ስለፈቀዱልኝ ነው ትለዋለች። ኤልያስም እንደሱ ማለት ሄደለም እሺ፣ የትነሽ ሲላተኝ ሀናም፣ ከምሰራበት ቤት አካባቢ ነኝ ትለዋለች። ከዛ ኤልያስም ታሬን ልጠይቀውና ወደዚህ ያመጣለው፣ አንቺም ወደዚህ ነይ ይላትና ስልኮን ይዘጋል። ከዛ ታሬ ምንድን ነው ሲለው ሀና ከስራ ወጥቻለው ሊያገኘ እያለች ይለዋል። ታሬም እንዲህ በዚህ ሰዓት ከስራ ሲለው እሱን ተውና ሀና የምትሰራበትን ቤት የት እንደሆነ አሳየኝ ይለውለኝ። ታሬ የሚያመላክተውና ወደ ሀና ይሄዳለኝ። ከዛ ከሀና ጋር ይገናኙና ሀናም በጣም ይቅርታ ኤልያስ አስቸገርከ አይደለ ስትለው ኤሊያስም። እኔ ምልሽ አራ አላስቸግርሽኝም። እኔ ምልሽ በዚህ ሰዓት እንዴት ከስራ ወጣሽ? ይላታለኝ። ሀናም አሰሪዎቼ በጣም ጥሩ ሰዎች ናቸው፣ ቤት ሄደሽ እረፍት አድርጊ አሉኝ ትለዋለች። ኤልያስም እንዴ፣ ቆይ፣ ይህን ያህል ምን ሆነሽ አይተዎች ነው? ሲላተኝ ሀናም ምንም፣ ትንሽ ስረበሽ አይተውኝ ሂጃ አሉኝ ትለዋለች። ኤልያስም ሀንዬ፣ ምንድን ነው የረበሸሽ? ሲላተኝ ሀናም እንዲሁ ይልቅ ወደ ቤት መግቢያ ወደ ቤት መግቢያ ሰዓቴ ገና ስለሆነ አብረን እንቆይ ትለዋለች። ኤልያስም ደስ ይለኛል ሀንዬ፣ እኔም እኮ ምን ሆነሽ ነው ብዬ ነው የተጨነቅኩት ተይስላተኝ ሀናም ምንም ብቻ ሰው አግኝቼ ስለማላቅ አንተን ሳይ ደስ አለኝ ትለዋለች። ኤልያስም ታዲያ ሀንዬ፣ እንደዛ ከሆነ ለምን ካፌ ቁጭ ብለን አናወራም? ይላታለኝ ሀናም ደስ ይለኛል እንዲሁም እኛ ወደ አዲስ አበባ ከመጣም በኋላ ደሴ ከሳች ጠቆረች መነመነች የሚለውን ትነግረኛለህ? ትለዋለች። ኤልያስም ያው እሱን እኮ ባልነግርሽም ታውቂያለሽ አይደለ እንዴ? ይላታል። አናም እባክህ ትለዋለች። ኤልያስም ደሴ አንቺ ከወጣሽ እንደማያምርባት ታውቂያለሽ። አንቺ ከወጣሽ በኋላ ግርማ ሞገሷ ሁሉ ተገፎ በሆነ ባልሆነው በሆነ ባልሆነው ነው ሆድ የሚበሳት ይላታለች ሀና ሞረኛ ቀልድ ደግሞ ጨምረሃል እሱን ተውና የምነ ቀልድ ደግሞ ጨምረሃል እሱን ተውና የምነግር ነገር አለ እንሄድ ትለውና በቃ ተያይዘው ይሄዳሉ ማለት ነው። ካፌ ከዛ ይበዚህ እንዳለ ወይዘሮ ሚላት ኮሽና ላይ እየከታተፈች እያለ ምናሴ ይገባና እማዬ ዛሬ ጣፋጭ ራት ልንበላ ነው ማለት ነው ይላታለኝ። ወይዘሮም ይላትም ወረንጋ ያሃና ምግብ አይጣፍጥም እያልህ ነው ስትለው፣ ምናሴም አይ እንደሱ ስልሽ እንደሱ ስ አይደለም ግን ያንቺን ያህል እንደማይሆን የታወቀ ነው ይላታለኝ። እናትም አንተ እኮ ካዳመጡ ብዙ ታወራለህ ትለዋለች። ከዛ ምናሴም እማዬ ሲል ወይዬ ልጄ ትለዋለች። በጣም አመሰግናለሁ እሺ ሲላት እናትም ለምኑ ልጄ ስትለው ምናሴም ለሀና ላደረግሽላት ነገር ነው። እናትም እሱ እሷም ደግሞ ለሀና ምን አደረግኩላት ትላለች። በንግግሩ አንዳንድ ጊዜ በጣም ሀይ የሆነ ቃል ነው የምትናገራት እና ና በዚህ ደግሞ ምናሴ ይገስጣት ነበረ። ከዛ ምናሴም ወደ ቤቷ እንድትሄድሽ ስላልሻት ነዋ በጊዜ ወደ ቤቷ እንድትሄድሽ ስላልሻት ነዋ። እናትም እና ይህ ምን ምስጋና ያስፈልገዋል ትለዋለች ምናሴም ከዚህ በላይ ምንም የሚያስመሰግን ነገር አለ ደግሞ ቀድም ስላስቀየም ኩሽ በጣም ይቅርታማ ይላት አለኝ እናትም እንዴት እንደማመሰግንህ አላውቅም አንተ እንደ አባት መካሬ እንደ ልጅ ደስታዬ፣ እንደ ወንድም መከታዬ፣ በቃ ምን ልበለ ሁሉንም ነገር መሆን ትችልበታል፣ ትለዋለች። ምናሴም እማዬ፣ አንቺ እኮ የሴቶች መለኪያ ስለሆንሽ የሴቶች መለኪያ ስለሆንሽ ነው ይላታል፣ እንደዛ ሁኜ የታየሁሽ ሲላት፣ እናትም እንደሱ አይደለም ልጄ፣ ሐሴት ከጠፋች ጀምሮ ሌላ ሴት ሁኛለሁ። ግን በዚህ ጊዜ ውስጥ አንተ ስህተቴን እየነገርክ ታርመኛለህ ሲከፋኝ ታጽናናኛለ። ተስፋ ስቆርጥ አይዞች ትለኛለ፣ ታበረታኛለ። ብቻ አንተ ብቻ አንተን የሰጠኝ ፈጣሪን አመሰግነዋለሁ ትለዋለች። ምናሴም ምናሴም አንቺ ያልሽኝን ያህል የምሆን አይመስለኝም፣ ግን እንደሱ መስዬ ከታየዎች የሁሉ ነገር የተፈጠረው በአንቺ ነው። በጣም ወድሻለሁ እማዬ ይላታል። ከዚያ ሀናና ኤልያስ አብረው እየሄዱ ደሴ ከናፈቀችሽም ሲል ደስ ያልናፈቀችሽም ሲል ይጠይቃትና የናፈቀች የናፈቀችኝ በጣም ነው የናፈቀችኝ። ኤልያስ በቃ ቤት እየደረስን ስለሆነ ተመለስ ትለዋለች። ኤልያስም ሀኔ አባትሽን አባትሽን ባያቸው ደስ ይለኝ ነበረ ይላታለኝ አለኝ። ሀና ደግሞ የማንን ጎረምሳ ይዘሽ ቢመጣሽ ብሎ አገር ይያዝልኝ ይበል እንዴ! ትለዋለች ኤልያስም እንዴ ይህን ያህል ይላታለኝ አለኝ። ሀና ቀልቧን እንደሆነ ትነግረውና እንዲሁም በጣም ደስ ነው የሚለኝ እንዲሁም በጣም ነው ደስ የሚለኝ። ይልቅ አንተ ታሬጋ ነው የምታርፈው ትለዋለች። ኤልያስም አሁ ታዲያ ሌላ ማን አለኝ ብለሽ ነው ሲልሽ በቃ ሂድ ነገ ደውልልሃለሁ። ነገ በጠዋት ስራ የምገባ አይመስለኝም። የሆነች ልጅ ስለ አሴር ልታወራኝ ትፈልጋለች መሰለኝ ስትለው አሴርም ኤልያስም አሴር ማን ነው ይላታል። እናንተ ጀሮ የምትሉት ጠፍቷል ትለዋለች። አሁ ቅድም ታሪም ስለይ ነበረ ለምንድን ነው የምታወራ ሲላተኝ አላውቅም። ለማንኛውም ላገኝሽ ብላኛለች እና ነገ ደውልልሃለሁ ትለዋለች። ከዛ ሀና አባ ኖላዊ በጊዜ ስለመጣች ደንግጠዋል። ምኖ አባዬ በጊዜ ስለመጣው ደነገጥክ ስትለው በጊዜ መጣሽ ብዬ ነው ይለዋታል። ሀናም ከደስ የመጣ ሰው ስለነበረ እና እሱን ለማግኘት እሱን ለማግኘት ነው ሰዎቹ የፈቀዱልኝ ትለዋለች። አባ ነው ለሁም ከደስ የማን ነው እሱ የመጣ ሲለዋታ ሀኒም አታቀውም? ስትል አፋኑ ላይ ፈገግ በማለት አንዬ፣ እኔ የማላቀው ሰው ከደሴ የመጣ አይ፣ አልመሰለኝም፣ እንጃ ብቻ ይላሉ። ከዛ አሁንስ በሰማሁት ነገር ደስ ደስ እያለኝ ነው ዝም ብሎ ይላሉ። ደስ እያለኝ ነው ዝም ብሎ ይላሉ። ሀናም አባዬ ምኞትህ እኮ ይገርመኛል ስትል አባኑ ለውም ይህ ነገር ይህን የምኞት ብቻ አይመስለኝም ይሏታል። ሀናም ብቻ ትገርመኛለህ፣ ንባብህን ረበሽሁ አይደል? ስትለው አባኑ ለውም ይህን የመሰለ ነገር እየነገርሽ ምኑን ረበሽኝ እንዲሁም አስደሰትሽኝ አልዋተኝ። ከዛ አባል ወደ ወይም ስለ አሲር መጥፋት በጣም እየተጨነቁ ነበረ። ሰው የለውም፣ ሰው የለውም፣ ራበ ጠማ ብሎ የሚጠይቀው ሰው ከጎኑ የለም። ይህን ኮ የሆነ ቦታ ድፍት ብሎ የሚያውቀው ሰው ጠፍቶ እያለፉት ይሆናል እያሉ በጣም እያሰቡ ነበረ። ሀናም፣ አባዬ እንዴት ነው የምታስበው? አሴር እኮ እንደኛ የሰው ሀገር ሰው አይደለም። ሁሉንም ነገር ያውቃል። ትለዋለች። አባኑ ለውይም አይመስለኝም አሁን አሁን የሆነ ነገር እንደሆነ እየተሰማኝ ነው ይላታለኝ። አና በቃ ከአንተ ምንም ነገር መደበቅ አልችልም ማለት ነው። የሆነች ልጅ አግኝቼ ነበረ፣ ባለፈው ማታ የደወለችልኝ እናም መዝገቡ ስለሚባለው ሰው ለውራሽ ብላኝ የደወለችልኝ ልጅ ስትለው፣ አባኑ ለውይም እሺ ታዲያ ምን አለችሽ? ተገናኝተን ምናልባት መዝገቡ ያንተ ጓደኛ ከሆነ ብዬ ስጠይቃት፣ አይ ትልቅ ሰው አይደለም ወጣት ነው ስላለችኝ አላቅም ብዬ ሸኘዋ፣ ትለዋለች አባኖላዊም ለምን ሲላተኝ፣ ሀናም ስራ ቦታ ሁኜ ሳስታውስ ነው የመጣልኝ ለካ መዝገቡ ያስየርስም ነው፣ ትለዋለች አባኖላዊም እንዴት እንደሆነ ስትነግረው መጀመሪያ ቀን የተዋወቁ ቀን ስምህን ጀሮ ነው ወይ ብለን ስንጠይቀው የመታወቂያ ስሙ መዝገቡ እንደሆነ ነግሮኛል እና የዛኔ ያስታወስኩ ትለዋለች። ከዛ ሀና ተደውልላት ሀና ስትደውልላት አታነሳም ነበረ። ሀናም መዝገቡ የአሴር ስም እንደሆነ ካስታወሰች በኋላ ለፍቅር ስትደውልላትም ስልኩን አታነሳም ነበረ። አባ ኖላዊም ልጅቷ እንዴት ናተኝ መርዶ ያዘች ነው የምትመስልሽ ሲላት፣ ሀናም አባዬ ለምንድን ነው ክፉን ክፉ ነገር የምታስበው ስትል፣ አባ ኖላዊ አሴርን አቀዋለሁ የሆነ ነገር ካልገጠመው እንደዚህ አይጠፋም እያላት ነበረ። በመጨረሻ አሴር እስር ቤት መግባቱን ፍቅር ነግራታለች። ድራማ በዚህ ነበረ ያለቀው ለዛሬ